ሰላም፣ እንዴት ናችሁ? ዛሬ የ2018 ዓ ም ሪሜዲያል ተማሪዎችን በተመለከተ ከትምህርት ሚኒስቴር የወጣ አዲስ መረጃ አለ። ይህ መረጃ ምንድን ነው የሚለው፣ ከዚህ ቀደም በነበሩት ዓመታት ሪሜዲያል ተማሪዎች ለመንግስት ዩኒቨርሲቲዎች ወይም ደግሞ ወጫቸው በመንግስት ተሸፍኖላቸው የሚገቡ ተማሪዎች መቁረጫ ነጥብ ይገለጻል፣ ከነሱ ደግሞ የተወሰነ ዝቅ ብሎ በግል ኮሌጆች ገብተው መማር የሚችሉ የሪሜዲያል ተማሪዎች መቁረጫ ነጥብ ይገለጽ ነበር። አሁን ግን ምንድን ነው የተባለው? በአዲሱ መረጃ መሰረት ከዚህ በኋላ ለግል ኮሌጆች ተብሎ የሚቆረጥ ወይም ዝቅ ተብሎ መቁረጫ ነጥብ አይወጣም። ነገር ግን በመንግስት ዩኒቨርሲቲዎች ወጫቸው ተሸፍኖ ማለፍ የሚችሉ ተማሪዎች ብቻ እንደሚገለጽ ነው የተነገረው ሰው። በዚህ መሰረት የትምህርት ሚኒስቴር ያወጣው መረጃ ሙሉ በሙሉ ሳቀርብላችሁ በአቅም ማሻሻያ ፕሮግራም የከፍተኛ ትምህርት መግቢያ መቁረጫ ነጥብን በተመለከተ በመንግስትም ሆነ በግል ከፍተኛ ትምህርት ተቋማት ልዩነት የሌለ መሆኑን እንገልጻለን ይላል። ሰው። በዚህ መሰረት በባለፈው የተነገረው ለመንግስት ዩኒቨርሲቲዎች መቁረጫ ነጥብ ተብሎ የተገለጸው የሪሜዲያል መቁረጫ ነጥብ የግል ኮሌጆች ላይም ተመሳሳይ ይሆናል። ይህ ማለት ብዙ ተማሪዎች በመንግስት እድል ሲያገኙ ቀርተው በግል እንማራለን ብለው ተስፋ ይዘው የነበሩ ተማሪዎችን ሁሉ መማር እንዳይችሉ የሚከለክል ነው ማለት ነው። ሰው ይህን መረጃ ለማድረስ ነው የመጣሁት። አዳዲስ መረጃዎችን ለማግኘት የሪሜዲያል ትሪክስን የቴሌግራም ቻናል መቀላቀል አትርሱ።